በዚህ ሰዓት ከእሱ ውጪ ማንም ሊደፍረኝ አይችልም። ናታ ካልሆነ ያ የማይነባቢኛ አይሆንም። ናታን መቼም ቢሆን እንደዚህ አያደርግም። በነፃነት አገኘሁት ብለህ ማይሆን ነገር ለማድረግ እንዳሞክር መኪናዬ መከታተያለሁ፣ ሌላ የለም። ቆይ አንተ ህጻን ልጅ ነው እንዴ? ታረግ ሀረግ ክፍል ሰባ ሰባት ሰላም ጤና ይስጥልኝ። ክብራንና ክብራን የቻናሌ ተከታታዮች፣ ላይክ፣ ሸር፣ ሰብስክራይብ በማድረግ ቻናሌ ተቀላቀሉኝ። ሉሊትን ጺ እየተበቀለቻት ነው፣ ግን የሷን ማስታወስ ማንም አያቅም። ቤዚ ግን አግዥኝ ስልሽ እኔ የማላግዘው ሌላ ነገር ውስጥ መግባት ስለማልፈልግ ነው። እኔ ግን አውቄብሻለሁ፣ አንቺ ነሽ የሚያደርግሽው እያለቻት ነበረ ጽን የአፌርስ በበኩሉ ናቲና ቢኒ ናቸው ሊገሉኝ ያሰቡት። አይኑን ላይን ሄጃ ይዋለው ብሎ ናቲ ጋር ቢመጣ፣ ናቲ ግን በቁምህ እያለህ ነው እያንዳንዷን ነገር የምወስደው እንጂ አንተን እኔ አልገልም። በኒና ባንተ መጣላት ምክንያት አድርገው ሊገሉ ያሰቡ ሰዎች ካሉ እነሱን ፈልግ እያለው ነበረ። ኤርፋታና ና ተቀጣጥረው እያወሩ ስለ ናቲ ሌላ ስራ ተጠምዶ ስለነበረ ወደዛም ዛም ትኩረቴን አላደረኩም ነበር። በጣም ፈርቻለሁ። ፍቺ ከፈጸሙም በኋላ እዚህ ቤት አንኖርም ብትሉም ምን እንደማደርግ አላውቅም። ወደ ቤሉ ሰዶ ወይሰ ሰፈር ብቻ አስወጣኝና ታሪኩ ማቶ መፈልግ በቦታ ይወስደኛል። ሎሌትን ፅ እየተበቀለች ነው። ሙሉ በሙሉ ማስተዋስ ችላለች። ግን ማንም ሰው አያውቅም ከይልፋታ በስተቀር። ታዲያ ሉሊት ማቃጠሯንም አልተወችም ነበር። ላይ አፌዝ እሷም እየተከታተለ ጽናት እየሰማቻት ነበር፣ እና አሁን ግን ሰራችላት። በምግብ የጠረጴዛው ስር ወድቃ እርዳይናታ አይናታ እያለች ነበረች። ቤዛም እኔ እኮ አላምንሽም በምግቡ ልታመካኝ ነው አይደለ? አለች። ከዛም እባክሽ ውሃ አምጡላት ሲል እን ያመጣላት አለው ብላ አመጣችላት። ተጠረጴዛውን አንፏቆ ከስሩ አውጡት። ኧረ ልሞት ነው፣ ወዲን ቁርጠት ነው፣ እባክህ እርዳኝ፣ እባክህን ተዚህም በላይ አልችልም እያለች ነበረ። ሉሊ እንደምንም ተነስታ ሽንት ቤት ገባች። ከሽንት ቤት ደግሞ ወጥታ ወደ ላይ ልትወጣ ስትል አሁንም እየተሯሯጠች ወደ ሽንት ቤት ገባች። ቤዛ ደግሞ አንቺ እየቀለድሽ ነው እንጂ ሌላ አይደለም ብላት ነበር። እናቴም እንዴት እንደዚህ ትያለሽ? እንደዚህ እየተንደፋደፈች መሬት አይንካኝ የምትል ሴትዮ አሁን እንደዚህ ወድቃ ስትንደፋደፍ እያየሻት እየቀለሽ ነው። ለምን ተያታለሽ? እያለ ነበር። እውነት ነው። እኔ ግን አይመስለኝም፣ ታማለች አለ ጺም ቀጠላ። አሁንም ወደ ላይ ልትወጣ ስትል እንደገና ወደ ሽንት ቤት ገባይ ተመልሳ። ጺም ገና ከዚህ በላይ ትሯሯጫለሽ? ከጺም ጋር መጣላት ምን እንደሚያስከትል ትገምቼ አትቼም እያለች በውስጧ እያወራች ነበር። ሉሊት ደህና ነሽ አላት። ናራ አሞኛል። አረ ደህና አትመስለኝም። እናንተ ብሉ። እኔ በጣም ሳያማት አይቀርም። እስቲ ልጠይቃት ብሎ ሄድና ጠይቃት እኔ እንደዚህ ስትሆን አይቻት አላቅም ማለች። ቢዚ ቁጭ አሉና ቆይ ምንድነው ያበላሻት? እኔም ለራስ የፈራው ምግብ ውስጥ ምንድነው የጨመርሽ? አረ ምንም ያለው እኔም ራስ ይበልቼ የለም እንዴ ወይ ውጭ በልታ ወይም በሌላ ነገር ነው። ሴ ባክሽ እኔ ባንቺ ስራ ያንቺ ስራ እንደሆነ አውቃለሁ። እኔ አሁን ተማንም ጋር መጣላት አልፈ ሴ እባክሽ፣ ይሄ ስራ ያንቺ እንደሆነ አውቃለሁኝ። ትናንትና ማግዥኝ ስትይኝ ያላገሽኩሽ እኔ ከሰው ጋር መጣላት አልፈ ሉሊት መጥፎ ሰው ናት፣ አውቃለሁ። እኔ ግን ሰው መጥፎ ነው ብዬ መጥፎ ማድረግ አልፈልግም። ከዚህ በፊት ያደረግኩትም እየጸጸተኛ እያለች ቤዚ ለጽ ትነ ጽም ማድረግም ያለብሽ እንደዚህ ነው። ሳይሽ ግን ኤርፋዳን በውስጥሽ ያለች ትመስለኛል። ታስታውሻለሽ ወንድሜ እንደሚደፍርሽ ስናዘጋጅኛ እኛ መጥፎ ነገር እያደረግንባት እሷ ግን በበዳሉ ለእኛ ነበር የምታግዘው። ጥሩ እንዴ ጽያ ታስታውሻለሽ እንዴ አባዬ ከመሞቱ በፊት እኮ ነው ናቲን ሊደፍረኛ ያቀናበር ነው አለቻት። ወይ አንድ ነገር አስታወሱን ማስታወሴን ልባላልኩትም ነበር። እኔ ምልሽ ቤዝ አባትሽ ሞቷል እንዴ አለች። እሱንም አታስታውሽም አለቻትና እሷ ግን በደንብ አስታወሰችው ያኔ የሆነውን ነገር ናቲም አንተ ነገዳዩ ተብሎ እስር ቤት እንደገባ ሁሉንም ነገር ነው ያስታወሰችው። ግን ወዲያውም ተመልሳ እንደማታስታውስ ቤዚን ጠየቀች። ቆይ ማን ነው አባትሽን የገደለው? አባቴን ገደሉብኝ። ያኔ ብቻዬን የሚረዳኝ አባቴ ነበር። ናታን ነው ተብሎ እሱ ታስሮ ነበረ። ግን ናታን አይደለም። ከደም ብሎ የሚያስፈራራው ሰው ነበረ። ደብዳቤ የሚጻፈለት ነበር። ወረቀቱንም ለፖሊስ ሰጥቼ ነበረ። ስጠይቅ ምንም ነገር የለም። ይህ ሁለት ዓመቱ ሞላው እያለች እየነገረቻት ነበር። እኔም በሌላ ስራ ተጠምጄ ስለነበር ትኩረቴን ወደዛ አላደረግም። ወንድሜን ለመርሳት ነው ራሽን በዚህ የምታረጊው? እኔ ራሴን ለራሴ ያለሁት እኔ ብቻ ነኝ። የድግግሞሽ ህይወት ሰልችቶኛል። ወደ ድርጅቱ ሄጄ አዳዲስ ሰዎች መተዋወቅ የራሴን ህይወት መገንባት አለብኝ። ከዚህም በኋላ ናታንን ጥሩ ጓደኛ እንዲሆነኝ ብቻ ነው እኔ። እሱም ባያውቅ የፍቺ ፕሮሰስ ጀምሬ አለሁኝ። እና አንቺ ወንድሜ ልትፋቱ ነው? አዎ። ናቴን ምንም ምንም አይነት ነገር ቢያደርግ እንደምደግፈው እንዳያውቅ ፈልጋል። ፍቺ ከፈጸምን በኋላ እዚህ ቤት ውስጥ አንኖርም ካላችሁኝም ምን እንደማደርግ አላቅም፣ ግን ደግሞ በራስ ወዳድነት ናቴን አስሬ አላስቀምጡም። እሺ ሉሊት፣ ምን እንደምፈልግ ልውጣና ለያት። ከናቴን እኔ እሻላለሁ። እኔም በቃ ምግቡን ላነሳሳና መጣለሁ ብላ ያፌዝ። በበኩሉ ናታን ነው የ በቢላዋ የጫረኝ። እነሱ እንደዚህ ሊያደርጉኝ አይችሉም። እንዲህ በትንሽ ቢላዋ ጫር አድርገኝ የሚተውኝ ይመስለኛል ፈለገን ቢሆን ሊገሉኝም ቢፈልጉ አይገሉኝም። ከናታን ውጭ ማንም ወይም ቢኒ ያመረባ ቢኒ ነኝ እንጂ ከነሱ ሁለቱ ውጭ ማንም አይነካኝም እያለ ያፍስ ሲያወራ እርፋታ እያዳመጠች ነበር። ቢሳካላቸው ማኖሮ ሊገሉ ነበረ። ዛሬ ሄድና አይን ላይን አየዋለሁኝ እንዳልሞት አሳየዋለሁ እያለ አይሆንም ናታን፣ እንደዚህ ሊያደረግ አይችልም። ግን ደግሞ አድርጎትስ እንደሆን እያለ እርፋታ ቀስ ብላ ተመልሳ፣ ነገ ብቼን ሄጄ ፊትሉ ቆማለሁኝ፣ ምንም ሊያረገኝ አይችልም፣ ከሰው ጋርም አልሄድም እያለ እርፋታ ያፌዝ እያወራ ነበረ። ጽ በበኩሏ ወደዚህ ወደዚህ እያለች ቆይ፣ በብርድ መጠበቁ ምን ይባላል? ራስ ሻትልሽ የሚያረቅሹ እያለች ራሷን በሳሷ ስታወራ ኤርፋታ ድንገት ደወለችላት። እሱ መስፋት ኡ ብላ ስታነሳው ኤርፋታ ነው። እንዴት አመሸች? ብላ ተሰላምታ ከተለዋወጡ በኋላ ነገ እንዲገናኙ ቀጠረች። እሽ እንገናኛለን። የፈራሽ ይመስለኛል። ለእኔ ምንም ያስፈራኝ ነገር የለም። እናተና ለቢኒ ግን በጣም ፈርቻ። ያለው ግን ነገ ነው። ምነግርሽ ምን እንደተፈጠረ። ለምን በግልጽ አትነግሪኝም? እኛ የማናውቀው ቢኒና ወንድም የሚያደርጉት ነገር አለ። ነገ ተክስታ አደርግልሻለሁ አለቻትና እና ደናደር ጽም ውፍ ወንድሚ ውፍ ወንድሚ አሁን ስልችት ነው ያለኝ፣ አለችና፣ ናቲም ወደ ቤዚ ክፍል ገብሎ ልተኝ ነበር አላት። የሆነ ነገር ልጠይቅሽ ነበር። ጠይቀኝ፣ ምንም ችግር የለውም። ምን ነበር ልጠይቀኝ? ብዙ ቀን ለመጠየቅ አስብና ና መልሽ የተዋለሁኝ ግን አሁን ለመጠየቅ ወሰንኝ እኮ ጠይቀኛ። ምንድን ነው አርግዘሽ የነበረው ልጅ ማ? አይ አይ፣ እሱ አይጠቅመሃል። ያለፈ ታሪክ አውቃለሁ። ያለፈ ታሪክ ነው። ልጁ ባይወርድ ኖሮ ልጄ ነው ብዬ ቀበለው ነበረ። እሱ በህይወት ቢኖር ምናልባት ነገሮች የተለዩ ይሆን ነበር። ያው ብነግርህ ትጠላኛለህ። ለምን ጥላሻለሁ? በሰዓቱ ትክክል ይሆናል ብለሽ ነው ያደረግሽ። ግድ ማወቅ ስላለብኝ ነው የጠየቅሽ። ካልሆነ ደግሞ አላስጨንቅሽም። እኔም ባልነግርህ መርጣለሁ። በቃ ካንተ በፊት ሌላ ህይወት ነበረኝ። ከሱ ነው ያረገዝኩት ግን ማን እንደሆነ ልነግርህ አልችልም። ካፌት አይደለማ? ኧረ በፍፁም እሱ ካልሆነ ከማንም ቢሆን ግድ አይሰጠኝም። በይተኝ ብሏት፣ ይቅርታ የዋሸሁህ ጓደኞቼ፣ ጓደኛነታችንን አለማጣት ብዬ ነው። ሽንት ቤቱን ሁሉ ቆላልፋ የታችኛውንም፣ እሷ ደግሞ የላይኛው ውስጥ ሆና ሉሊት ልትገባ ስትፈልግ ቆይ ትንሽ እያለቻት እየሳቀይ ከውስጥ ሆና አጥም ስትወርድ ተቆለፈባት። ከዛም ወደ ውጪ ያለው ሽንት ቤት በእግሯ ላይ ቁጭ ብላ ትጠቀም ብላ፣ ይሄ ነው የሚገባት አለ ያኪም። ቤት መሄድ ካለባት መሄድ አለባት። እቺ ሴት እዩ ሳያማት አይቀርም፣ ሙሉ ኮ ስትመላለሽ ነው አለናቴ። ከዛ ምን ወደ ስራ ረፍዶብኛ ልሄድ ሲ ብሎ ሲነሳ፣ ወዲስ ልትሄድ ነው አለች ሉ ጽ አንተ ም እንደሌሎቹ ሰዎች እራስ ግን በስራ ልትወጥር ነው እርፋታን ለመርሳት አለች። ከዛ ቤዛን ባይኗ ጠቀሰቻትና በቃ ማኑ ደግሞ እንደኔ የተወጠረው በስራ ብሎ ሲል አይ ማንም አለ። ከዛ ቻው ብሏቸው ሲሄድ ቆይ፣ አንቺ ሴትዮዋን ልታሳብጃት ነው እንዴ? ሽንት ቤቱን እንቆላልፈሽ ልብሷ ላይ እንድትለቀው ነው ስትላት በወንድሜ ከመጡብኝ ምንንም አልምርም አለችና ያኔ በድ በሽንት ቤት እራሱ ያጋጨቻትን ትዝ አላት። ጽ ከውጭ መታ፣ ሶፋ ላይ ተኛ። ገኒ በበኩሏ የእርፋታ ስክትወጣለች ብላ ውጭ ላይ እየጠበቀቻት ነበር። አጋጣሚ ሆኖ እርፋታ ስትወጣ ብድግ አለች እና እንቅ አደረገቻት። የእርፋ እና ሳም አድርጋት ልጅ ኤፍዬ፣ የኔ ልጅ ከጠዋት ጀምሮ እየጠበቁሽ ነበር። አይንሽን ለማየት የአፌትም እንዳያይም ብዬ ወደፊት የና ዙሬ ቁጭ አልኩኝ። ደናነሽ ልጄ ገንዬ፣ ላስቀይምሽ አልፈልግም። መጥፎም ደግም አሳልፈናል። ከዚህም በኋላ እዚህ አትምጪ። እኔ ብዙ የምፈታቸው ችግሮች አሉ። ስለ ራሴ ሳስብ መጥቼ ጠይቅሻለሁኝ። እኔ ልጅ ችግር ውስጥ ነው እንዴ? ለማን ነው የታገልሽ? ያለችው ከራስሽ የሚበልጥ ነገር አለ እንዴ? የፉየ ልጅ እባክሽ አለፍ አለኝ። የምትውሉ ነገር ሁሉ ያልፋል። ወደ ራስሽ ተመለሽ። ለሰው መኖር ይብቃሽ። ሌላ አንቺ የዚህን ያክል የሚታገሉሽ ይመስለኛል እኔ ለሰው ሰው እንዲያደርግልኝ ብዬ አይደለም እኔ የሚያስደስተኝ ለንጹሃን መታገል ነው እያለች እርፋታም ቆማ እያወራቻት ነው እኛስ አታስቢለኝም አታስቢልንም እንዴ አንቺ እንደዚህ ስትሆኝ እኮ ልብ ያዝናል ዳግዬ ደግሞ እህቴ ብሎ ሊያቅፍሽ ይፈልጋል እባክሽ ልጄ እንደዚህ አታድርጌ ደናዬ በቃ ሰው እየጠበቀ ፍዬ በዚህ አትቅጭኝ ወይም ስደብኝ፣ ወይ የፈለግሽውን ነገር በኝ። ያፌዝ እስቲ አቶ ናተን፣ ያንተ ጭረት ምንም እንደማያንበረክከኝ ስታይ ምን እንደምትል አይ አለ ብሎ፣ ወደ እጅ ላይ መኪናውን አቁሞ ነበር የጠበቀ። እሺ አቶ ናተን እንዴት ነው አለው። አዲስ ትዳር እንዴት እያደረገ ነው አለው። ናቲም ትዳር ደስ ይላል፣ ደግሞ የልቤ ንግስት እንዴት መሳይ ጣፋጭ መሰለ። በእውነት ነው ምልህ እንደሷ ያለች ማር የሆነ ሴት ፈጣሪ እናመሰግናለሁ። አይ ጥሩ ነው ግን ምን ሆነህ ነው ፊትህ ላይ የደስታ ሳይሆን የህመም ስሜት ነው የሚታይብህ፣ አሙሃል አለ ጠጋ ብሎ። ያ አታስብ፣ የአንተ ጭረት ብዙም አይጎዳም። ደግሞ ኤርፋታን በዚህ መንገድ አገኛታለሁ ብለህ ከሰብክ አታገኛትም። እኔ እንኳን እሺ ብል ኤርፋታ እሺ አትልም። ስለምን ጭረት ነው የምታወራው? እኔ አሁን በኤርፋታ ተስፋ ቆርጫለሁ። እሷን ውሰድ አልታገልም። በቀላል ተስፋ ቆረጥክ። ስማ አንተ ፈሪን ስለሆንክና ጨለማን ተገናርገህ ወጋኸኝ። ምን አንተ ተወግተሃል? ማን ይወጋህ። ቆይ አታስመስል። አንተና የማይረባ ቢኒ ነው የወጋችሁኝ። እኔ ስለምትለው ነገር ምንም አውቀው ነገር የለም። ምናልባት የሁለታችንን ጸብ ተጠቅሞ ሊያጠቃህ የሚፈልግ ሰው ካለ ብትጠነቅ ጥሩ ነው። እኔ አሁን አንተን በህይወት እንጂ ልገልህ አልፈልግም። እያንዳንዱን ነገር በህይወትህ እነጥቀሃለሁ እያለ እንደ ነገርኩህ እኔ አልወገሁም። እኔ አንተን መበቀል የሚፈልገው በቁምህ ነው። ደግሞ በቅርብ ቀን ጠብቀኝ። በማትጠብቀው መንገድ አጠገብህ ታገኛኛለህ። አሎ ናቴ እናም የተወጋውን አያት አድርጎት አሁን ና ተነስ፣ ወደ ምትፈልገው ላድርስህ፣ እንዲህም አትፍራ አለው። እኔን ኛ አንተን የምፈራው እናት አልፈራ፣ ግባና ላድርስህ ብሎ መኪና ውስጥ አስገባውና አክም ቤት ውሰድህ ወይስ እቤት ስለው ከዚህ ሰፈር ብቻ አውጣኝና ታሪኩ መጥቶ ወደምፈልገው ቦታ ያደርሰኛል። ራሴን ከሳትኩ ግን በነጻነት አገኘት ብለህ የሆነ ነገር ለማድረግ እንዳትሞክር፣ በመኪናዬ መከታተያ አለው። እናቴም ከከብሎ ስቆ ሌላ ሲልህም፣ ቆይ አንተ ህፃን ሊሉን የምታደርገኝ? እኔ እንዳንተ አይደለሁም። የቆሰለ አላቆስልም። ተፈለግ የመጣል ያልከው ሰው ጋር አላድርሳችሁ፣ የምትፈልገው ቦታ አላድርሳችሁ። እኔ እንዲህ ታመህ እያለሁ ጠላቴንም መጉዳት አልፈልግም። ቤዚህም እና ጽናት ሉሊት ተኛ ብላለች። ቆይ ሉሊት ሐኪም ቤት ለምን አንሄድም? አይ ደህና ነኝ፣ እንደዚሁ እንቅልፍ መተኛት ይሻለኛል። አሁን እንደሱ ይሻልሻል፣ እንደሱ መተኛት ነው የሚሻልሽ። አይ ጽናትም ግን በሽታው ይተላለፋል፣ እኔ በሽታ አልችልም። ቤዚ ኧረ እባክሽ አንቺ ልጅ አለቻት። ጽናት ጽን ከዛ ለምን ጥንካሬ እንዲሰጥሽ ምግብ ነገራት። ወይ ማያይ ምግብ አላስፈለገኝም፣ ተታመንኩ ጀምሮ ምግብ አስጠልቶኛል አለቻት ጽም የሆነ መሴጅ መጣላት እና እናንተ ተጫወቱ እኔ ወጣ ብዬ። ምን ነው ፍቅረኛሽ ጋር ልትሄጅ ነው? እንደ ቴክስት እንደደረሰሽ ብድጋልሽ ይሁልሽ ልንገርሽ፣ ወንድ ልጅ ነይ ሲልሽ ቶሎ ወጠሽ መሄድ የለብሽም፣ ኮራ ማለት አለብሽ። አሌሉሊትም ለወንድ ልጅ ነው እንደ መሴጅ በገባ ቁጥር ብላ ጢም በቃ ደነዋሉሉጣ ብላ ቢኒጋ ታጣሉ እንዲ አለች ሉሊትም ቤዚም በልባ ወይ ጽዮን አንቺ ነፍስሽ አይማርም፣ እያለች ፂና ኤርፍ የምተገናኝተው እቤት ውስጥ ሰላም ነው ወይ? የኔ ናታን ደና ነው ወይ? አዎ እሱ ደና ነው፣ ግን ደግሞ የአንቺ ናታ መሆኑን አሁን ላይ እርግጠኛ አይደለሁም። ለምንድን ነው የአንቺ መሆኑን እርግጠኛ አይደለሁም ያልሺው? ከሌላ ሴት ጋር ወይም ከቤዚ ጋር ጀመረ? አይ ከሱ በስራ ነው ያለበትን ጭንቀትን ለመርሳት ከስራ ቢዚ አድርጓል። አረ ከቢዜ ጋር ምንም ነገር እንዳልተፈጠረና ከዚህም በኋላ ደግሞ ምንም እንደማይፈጠር ነገረችው። አረ ትናንትና ማስታወሻን ላሳውቅ ነበረ። ትናንት ያ ወንድሜ እንደደፈራ ሲያቀናበርኩን ስላት ከዛ እንዴ አስታዎሽ፣ እንዴ ከአባቴ በፊት የነበረ ነው ብላ ስትለኝ ቶሎ ብዬ አባትሽ ሞቷል ብዬ አስቀየርኳት፣ እያለች እያወራቻት ነበረ። ቤኒና ናት የተገናኝተው። የሆነ ነገር ስለነና ስለአንተ የምናወረው ነገር አለ። ስራ ነበረኝ ግን የእናንተ ስለባሰ ነው ብላ ቤተሰብ ሰላም አይደለም ወይ ስለው ሰላም ናቸው ግን ጽን እንደሆነ እኔ ትናንት እንደተገናኘን አላወራኋትም። እንዳኮረፈች ነው እና እኔን እሷን ማስከፋት አልፈልግም እያለ ቢኒ ሲያወራ፣ እኔ ትደዋወሉም ታውሩም እማቀው ነገር የለም፣ ግን እህቴ እንድታዝንና እንድታለቅስ አልፈልግም። ቢኒ፣ ያንተን ጓደኝነት ማጣት አልፈልግም። ታዲያ ያስካልሆነ እንዲህ አጣድፈህ የጠራኸኝ ለምንድን ነው? ያ ፊት በስለት ተወግቷል። እኔና እንተ እንዳደረግ ነው ነው የሚያስበው። ማን ነው በስለት የወጋው? እና በጨረሰው በዛውም እኔ ግን እንደዛ እንዲሆን አልፈልግም። አልናቴም ለእንደሱ አይነት ጨካኝና ረመኔ በህይወት ቆይቶ መቀጣት ያስፈልገዋል። ታዲያ ምናልባት አንተ አድርገው እንደሆን አደጋ ውስጥ እንደሆነ እሱ ጭለማ ውስጥ ሲወጋ ስላላየ እኔ እናንተ ነው የጠረጠረው። ስለዚህ ጠላቱን የማይሆን ቦታ እየፈለገ ነው ያለው። መጣላት ብፈልግ በፊት ለፊት እንጂ ጭለማን ተገና አላረግም እያለ ቢኒም በበኩሉ እያወራ ነበሩ። ግን ደግሞ ቤተሰብ አለ። ቤተሰብ ብዬ እንጂ እሱ አቅቶኝ አይደለም። በፊት ለፊት ነበር የምጋፈጠው እያለ ቢኒም ለናቲ እያወራው። ሲፈልግ አራት እግሩን አይበላም። እኔ ምን ያገባኝ አለ ቢኒም። ጽና ኤርፋታም እያወሩ ኤርፋታ ሉሊትን እንደ ሽንት ቤት ለሽንት ቤት እንዳሯሮጠቻት አሁን ተመንጣቴ በፊትም ሽንት ቤቶች እንዳለ እንደቆለፍኳቸውና ውጭ ላይ እንድትጠቀም አደረግኳት። አሁን ፈገግ በሄ እያለቻት ይሄ ግን አይመሯችን ላይ የፈጠርኑ ከፍና ዝቅ ነውና ምንም ልዩነት የለውም። እኔ ምልሽ ከትናንት ወዲያ ማታ ያየሽው የተለየ ነገር አለ እንዴ? ማለቴ የማምሸቱ ደውለሽ ነግረሽኛል ብለሽ እንታ ትናንት ወዲህ አለች። አዎ ያኔ እራት ቴክ አድርጎልን ነበር። የመጣልን እራት ግን በልቶ ነው የመጣው። ከኛ ጋ አልበላም፣ ውጭ በልች ነው የመጣው ብሎ። ልብሱ ላይ ደም ነገር ወይም ሌላ ነገር አይተሽበት ነበር? የምን ደም ነው የምታወሪው? ያፌዝ ግን እነሱ እንዳደረጉት ነው ተጠራጥሯቸዋል። ወንድሜ ደግሞ እንደሱ እንደዚህ አያደርግም። ደሞ ብዙ ነገር ተጎሮ ምን መሮት አድርጎ እንደሆን ቆየ። ርፋታ ወንድሜን አታቂው ምና ነው እንዴ? እባክሽ ተረጅኝ። እኔም ድሮ ብዙ ነገሮች አላደርግም ብዬ ነበር፣ አስፈላጊ ከሆነ አደርገዋለሁ። ለምሳሌ ለናቴን ስል የአባቴን ገዳል አግብቻል። ኤርፋታ አንቺ ወንድሜን አታቂውም። ከዚህም በኋላ ደግሞ ከዛ ጥላት ተነስታት ወጣይ፣ የርፋታም ተከተለቻት። አቢልኡ እና ዳጊም እያ ወደዛ ወደዚህ ላለ እባክህ ተረጋጋ። ሰፈር የመጣው ስልክ አላነሳ ስላልከን ምን ሆነን? ምነው ትንሽ እንኳን አታፍረን? ያወራውኑ ሌላ ያደረግከው ሌላ። ከዚህ በኋላ እንደ ጓደኛ እንዴት ነው የምንቀጥለው? እባክህ ተረጋጋ። እሱ እንኳን እንደዚህ አላካበደም አለ አቢሎ። እሱ እናቴን እንኳን አያከብራትም ከዚህም በላይ አደርጋለሁ በጥፊም ተመትቻለሁ ብሎ አቤል እየዛተ ነበረ። ያደረገውም አቤል ነው ማለት ነው፣ ወንድሜ የሚለው ሰው ማለት ነው። ያፌዝ በቀላሉ ያጠገቡ ያለው ሰው እንደሚገለው ምንም ጥርጥር የለውም። ምክንያቱም በሱ በጣም ተናዷል። እሱ መቼም ለእኛ ዘመዳችን አይደለም ጠላታችን እንጂ። ስላሳደገችው ልጇ ብቻ ይመስላታል እንጂ እሱ ግን አያከብራትም እያለ ለዳጊ እያወራው ነበር ለሰርጉ እንኳን አንድ ቀን ሲቀረን የነገራት ዳጊም እህቴን በቀላሉ እንድል